ሰላም ሰላም ሄዶች ቤተሰቦች ሰቦች እንደምን ቆይታችኋል? አፍላ ፍቅር ከድራማው በላይ ቆነጃጅቶችን ፍለጋ የሚመጡ ሰዎች እጅግ በጣም ብዙ ናቸው። እነዚህ ሰዎች ድራማው እንኳን ቢቀር የቆየውንም ኤፒሶድ ደጋግመው እየተመለከቱ እንደሚጠብቋቸው እንደኔ የምታውቁ ሰዎች ካላችሁ ኮሜንት ላይ ትነግሩኛላችሁ። አፍላ ፍቅር ላይ እንደምታውቁት ብዙ ቆንጃጅቶችን አይተናቸው፣ ምናልባትም ከድራማው በላይ የነሱን ውበት ስንገመግም ኤፒሶዱ የሚያልቅብን ብዙ ሰዎች እንዳለን አልጠራጠርም። ይሁንና ግን ብዙ ቆንጃጅቶች ባሉበት ቤት ገብቶ አንዲትን ቆንጆ ምረጡ ብትባሉ እንዴት ትቸገሩ እንደሆን ለራሳችሁ መልስ ስጡ። እኔ ግን ያንን ጥያቄ ቢጠይቁኝ ያችንም ይህችንም ስል እንደሚቸገር ምንም ጥያቄ የለውም። ምክንያቱም ሁሉም በሚባል ደረጃ ቆንጆች ናቸው፣ ከነንትና በቀር እናላችው። ቲክቶክ ላይ ድንገት እስክሮል ሳደርግ አንድ ሰው ሲያነባ ተመለከትኩ። ከዚያ ደግሞ እኔው በገዛ አይኔ ላይ ላይ ሲጣሉና ሲከራከሩላት ስመለከት አንድ ያስገረመኝም ቪዲዮ ዶችቲዩብ በተሰኘ ቻናል የለቅቄ ነበር። እንደተመለከታችሁትም አስባለሁ። ቆንጆይቱን የእንከፉን ንግሥት ቤዛን አስቀምጠው በእሷ ሲጣሉ ስመለከት ምን ነው የቤዛን ውበት አልተመለከታችሁም? ምሳ አልኩኝ። ይሁንና ግን ሚስጥር ነበረው። እሷ ፍቅረኛ እንዳላት በየት መንገድ እንዳወቁ አላውቅም። ፍቅረኛ አለኝ፣ ከሰው ልታጣሉኝ ነው ወይ እናተ ከሰው ጋር ታጣሉን አላችሁ? እንዴት ነው ልብ ጥያቄያቸው ትንሽ ከፍቅረኛ የሚያጋጭ ነበር። ፎቶዬን ስቲከር አድርገሽበት፣ ለዛውም የልብ ቅርጽ ስቲከር አድርገሽ ስቶሪሽ ላይ ለጥፊ የሚል ጥያቄ ነበር ከወንዶቹ የቀረበላት። ያንን እንደ ቅጣት ለመቀበል ስታንገራግር የነበረችው ቤዛ ሌላ ከአጠገቧ በተቀመጠችው ቆንጆ መበለጧ ሳይሆን ድንገት የሚያስደነግጥ ሆነና ነው የወንዶቹ ጥያቄ ትንሽ ከፍቅረኛዋ ጋር የሚያጣላትን ነገር ነበር የሚያካትተው። አሁን አሁን ላይ ወንዶች ስቲከር ከሴይፍ በላይ ይፈራሉ። ኢሞጂ ከፈንጂ በልጦ ፍቅረኛ ማቾችን ሊለያይ ይችላል ነው ምላችሁ። እናላችሁ ቤዛን አስቀምጠው የተጣሉላት ሄለን የዋዛ ሰው አይደለችም። ብዙ ቆነጃጅቶች ባሉበት ቤት ቀዩንም፣ ጠይሙን እንዲሁም ደግሞ ጥቁሩ ሁሉ ቆንጆ በሆነበት ቤት ሄለንም ብቻ መርጦ በሷ መጣላት ፌር ነው ብላችሁ ታስባላችሁ? አይደለም፣ ልትሉኝ ትችላላችሁ። ይሁንና ግን ተፈጥሮ ካዳላ ምንም ማድረግ አይቻልም ነው የምላችሁ። እንዳልኳችሁ ቲክቶክ ላይ ስክሮል ሳደርግ አንዱ ሰው ሲያነባ ተመለከትኩኝ። መቼ ሳይታችሁታል ብዬ አስባለሁ። ሄለንን አፍቅሬያታለሁ። እናንተ አፍላ ፍቅሮች ቆንጃጅቶችን ሰብስባችሁ ድራማ ነው ብላችሁ እኛን ለፍቅር አሳልፋችሁ ሰጥታችሁ እናንተ ገንዘብ እየሰራችሁ ሲል ወቅሷል። እስኪ እንስማው አፍላ ፍቅር ብላችሁ አመጣችሁ። ለምን እንዳመጣችሁ ማለትም አፍላ ፍቅር አየሁ። እኔ ስራ የለኝ እኔ በበላ የለኝ ሌላ ሴት ችግር ለማድረስ ሆኔ ድንገት አፍላ ፍቅር አይቺ ይይቷን ወደድኳት። እኔ ምን ወደድኳት? እሺ ለምን ምን ይሻል ይሉ ነው ማስቀሪያ ያጣት ነው። እንደሰማችሁት ይህ ሰውዬ ፍቅሩን መግለጽን ትቶ አፍላ ፍቅር ቆንጃጅቶችን ሰብስቦ መኖር እንዳልችል እኔም ድሃው ኢትዮጵያዊ በራሴ ደረጃ በራሴ ህይወት መጠን በራሴ የህይወት ልክ እንዳልኖር አድጋችሁኛል ሲላቸው፣ ምናልባት ፍቅሩን በቀጥታ ከመግለጽ ይልቅ በወቀሳ መጀመር ትኩረትን በሚሰጥባት ሀገር ነው የምኖረው ብሎ አስበው እንደሆን ጥሩ መንገድ ይመስለኛል። ይሁንና ግን ፍቅረኛው የምትሰራበትን ቤት በወቀሳ ጀምሮ ፍቅሩን ለመግለጽ መሞከሩ ጅልነት ነው ብዬ እንዳልሳደብ ይህ ልጨዋ አይደለም እንዳትሉኝ፣ ለማስመሰል ስል ብቻ በጨዋ ቃል ልክ አይደለም ብዬ ወቅሽው ብቻ ልለፍ። ይሁንና ግን ይህ ሰው ፍቅሩን ከገለጸ በኋላ ከጥቂት ጊዜ በኋላ እንዲህ ሲል ደግሞ በዚያው ቲክቶክ ላይ ፍቅሩን ለመግለጽ ይሞክራል። እንደ ጅዋ ጅዌ ነው ፍቅሯ አንድ የኔ ጋር ናት ስትል ከዚያም ደግሞ ጠፍታለች ብዬ ተስፋ ስቆርጥ ደግሞ ድንገት መታ ካላንተ መኖር አልችልም ትለኛለች። ሰብስክራይብና ላይክ እያደረግን ሄለን፣ ብዙ አፍቃሪዎች ባሉበት ምድር እንደኔ አይነቱን ፉንጋ ፍቅሩን ተቀብላ ወደ እርሱ ተጠግታ ከዚያም በኋላ ኪሱ ሳይረጥብ ቀርቶ አሊያም ደግሞ አመለ ብልሹ ሆኖ ነው ከእርሱ የራቀችው፣ ወይንስ በህልሙ ሄዳ እሱ ተሳስቶ ነው መታ እኔ ጋር ነች ስላት ድንገት ደግሞ ሄዳ ተስፋ ቆረትኩኝ ስል አሁንም ድንገት መታ ካላንተ መኖር አልችልም እያለች አንገል አታችኝ ማለቱ እኔ ግራን ያጋባኝ። ይሄ አፍቃሪ ነኝ ባይ እንዲህ ሲል ነበር ነገር እየሆን የጨረሰው ይሄ የኔ ቆንጆ የኔና ከአፍላ ፍቅር ከሰራሽ አንቺ ስሪ አካውንቴን አለመለም። ሻይ በፍቅር ጀምሮት በጥቅም ደመደመው። ሄሉያ፣ አመሰግናለው ፍቅርሽንም እንደዛው። ፍቅርሽን ጠይቄ አካውንቴን የለመለመው ሲላት፣ እራንተ ሰው ፍቅርን የያዘህ ወይንስ የአካውንትህ መለምለም የስምህም መጠራት ነው ያሳሰበ፣ ብዬ ስጠይቀው እሱም ሰው ሆነና መልስ አልሰጠኝም። እርግጥ ነው ሰው ነው። እኔ ግን በሄለን የሚመጣብኝን ሰው እንደማልወድ የነገረው ሰው የለም። ከእሷም ተጣልቼ እንጂ ፍቅሬን ልገልጥ ብዙ ሞክሬ ነበር። ማፍቀሬን ብነግራት ላታወራኝ ትችላለች ብዬ ስንቴ እንደተንከራተትኩ እሱስ እድሉን አላገኘም ይሆናል። እኔ ግን እድል አግኝቼ ፍቅሬን መግለጽ ፈልጌ ቃላቶች ጠፍተውኝ ጨዋጫዋ ሲያጫውተኝ እንደ መካሪም ስሆን ነበረ ጊዜ ስፈጅ የነበረው። ምን አለፋ ብዙ አፍቃሪዎች ስላሏት እኔ እድሉን አግኝቼ ፍቅሬን መግለጽ አቅቶኛል። ፊቷ ብቻ ሳይሆን ጽሁፏም ኃይል አለው። ስለዚህ ተስፋ ቆርጠህ እንዳልኩህ የገበሬ ልጆች ነን። ወደ ግብርናው ማሳ ብንሄድ ነው የሚሻለው፣ ኪሳችንን አርጥበን፣ ከዚያም ደግሞ አድገን ተለውጠንም ደግሞ ሰዎች የሚያዩትን ነገር ይዘን ከዚያ ተመልሰን ሴቶችን ብንመለከት ነው የሚሻለው ውላለው። እኔ ታላቅ ወንድም እመክራህ አለው። በደንብም አድርገህ አድምጠኝ። ተስፋ ቁረጥ። በሷ ብዙ አፍቃሪዎች አሏት። አቅም ቢኖር አሊያም ደግሞ ፉንጋነት ተሽሮ ቆንጆ እንኳ ብትሆን ብዙ ውድድር አለብህ ነው የምልህ ስለዚህ ተስፋ ቆርጠ ቲክቶክህን ህን በእሷ ስም አለም ልመህ ከዚያ ደግሞ የለመለመውን የአባትህን መሬት አርሰህ ለምለም ለምለሙን ሰብስብ ነው የምልህ። አባት ግዜያትፍች ዘፈኖች አዎ ይላሉ አፍቅሬ ያለውም ልትል ትችላለ። እኔ ግን አንተ ብልጥ እንደሆንክ አውቃለሁ። ፍቅሯን ብለህ ሳይሆን የአካውንት ልምላሜም እንዳሳስበ ከነገሮችህ አይቻለው። በዚያው ብልጠት መንገድ ቀጥል እንጂ በፍቅር ብለህ ከቀረብክ እንደኔ ቃልም ሳትመልስ ልትታ ነው የምትበረው። ምክንያቱም ብዙ ፈላጊ ያላቸው ሰዎች እንደዛ ናቸው ሲሉኝ ሰምቻለሁ። እግረ መንገዴን ፍቅሬን ገልጫለሁ። ውድዶች፣ ቤተሰቦች ቪዲዮ ሄለን ጋር እንዲደርስ ላይክ፣ ኮሜንት ማድረግ አትርሱ። አብራችሁን ስለዘለቃችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን